ሰበር ሰበር ሰበር ዜና ወድና፣ የተከበራችሁ ተመልካቾች እንደምናላችሁ እንደምናላችሁልኝ፣ እኔ አለሁላችሁ። አልሐምዱልላ ወሊላሂ ልሐምድ። ዛሬ እንግዲህ ዝናብ ሊጠል ይመስለኛል። እስኪ ሰማዩን ላሳያችሁ፣ የሚመስለውን ከባብ ዷል። ሌላ ሊያገር የሰው ማለት ነው እና አላህ አላህ፣ በጣም ነው ደስ የሚለው ጀዋው ምናምን ያ ረቢ፣ ከረመዳን በኋላ የሚገርማችሁ ነገር ወዲውኑ ሙቀት መጥቶ ነበረ ወዲያውኑ። ሱብሃነ አላህ። እና አንዳንድ ጎበዝ ሰው ደግሞ የሚጣለውን ምግብ እንደዚህ እያደረገ ይመግባል ይመግባል ማለት ነው። ሰዲቃ አገኛለሁ አጅር አገኛለሁ ያለ ሰው አያችሁ። አንዳንዶቹ ደግሞ ወስደን ጉማማ ውስጥ እንከተዋለን ይሄውኛ በልተን እኛ ጠግብን የጣል ነው ምግብ እንደዚህ ሆፎች ሲበሉት፣ ሰደቃ ስትሰድቁ ደስ ይላል። ላቅርብላችሁ ይኸው አያችሁ። አንዳንድ ጎበዝ ሰዎች እንደዚህ እያደረጉ አኼራቸውን ያሳምራሉ ማለት ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የተወደዳችሁ የቻናል ቤተሰቦች ሰዎች እንደምን አላችሁልኝ? ሁሉ ሰላም፣ ሁሉ ፒስ ነው፣ ሁሉ ኩዌይስ ነው ብሏል አረብ ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? ምን ያለውላችሁ? ከሩባን በኋላ ያለው ድባብ እንዴት ነው? የሸዋል ወር እንዴት እያደረጋችሁ ነው ማለት ነው። ሸዋልን እየጾማችሁ ነው? ኢንሻላህ ትጾማላችሁ በእዝኒላህ። ምክንያቱም የሚጠቅማችሁ ነገር ስለሆነ ማለት ነው። ይሄንን ነገር የማያውቅ ሰው አለ ብዬ ሳይሆን አንዳንድ አንዳንድ ጊዜ መተዋወሱ ማስታወስ ጥሩ ነው የሚለውን ይዤ ነው ማለት ነው። ውድ ተመልካቾች የምወዳችሁ የማከብራችሁ ውድጌ እና ድንቅዬ ቤተሰቦቼ ማለት ነው። ለቻናሊ አዲስ አድስ የሆናችሁ ሰብስክራይብ እና ላይክ ሼር በማድረግ ቤተሰብ እየሆናችሁ ተቀላቀሉ ማለት ነው። ምን መሰላችሁ? ቤተሰብ ማለት ነው አንዳንድ ጊዜ ለእኛ ጥሩ ነገር መስሎ የማይታየን፣ ነገር ግን ጥሩ ነገር የሚሰሩ ሰዎችን ማበረታታት ይኖርብናል ማለት ነው እና ይህ ሰው እያሁኑ እኔ ያውቀኝም ግን ጀዛከላው ኸይረን ወይም ጀዛኪላው ኸይረን ብየደ አድርግላቸዋለሁ። ምክንያቱም እነዚህ ሰዎች እና ማን እንደሆኑ አናውቅ። እነዚህ ወፎች ግን እየተመገቡ ነው፣ ምንም ከሌለበት በረሀማ ቦታ ላይ አንጥተው እዚህ ጋር ያኒ ስላስቀመጡላችሁ ይህን የሚበላ ምግብ ስለተመገቡ በጣም ነው ደስ የሚለው። አልሐምዱሊላ አላ ኩል ሐል ብቻ ዱአ አረግላችኋለሁ። ጀዛኪላሁ ኸይረን ወይም ጀዛኪላሁ ኸይረን እዚ ቦታ አንጥቶ ይሄን ምግብ ያስቀመጠ ሰው ማለት ነው እና ሁላችንም ለኸይር ነገር እንሽቀዳደም፣ ለኸይር ነገር ተፍ ተፍ እንበል። አላህ መልካም ስራዎችን የምንሰራ ያድርግን፣ ጥሩ ሰሪዎች አድርግን፣ መጥፎ ነገርን የምንርቅ ያድርግን ማለት ነው። ቤተሰብ ሁላችሁም ዱዓ አድርጉ። አላህ ስብሓን ወተዓላ በሻል ነው ያክል መልካም ነገር የምንሰራ ያርገን ማለት ነው። ጥሩ ነገር የምንሰራ ያድርግን፣ ከክፉ ነገር ሁሉ ያርቀን። እና አሻግረው እያዩ ነው አንዱ የኛ ልጅ ነው እና በሽባቁ ብቅ ብዬ ከጓደኛው ጋር እየተገናኘ ከዛ እየቀረጽኩኝ ነው እናያለሁ። ትንሽ ሱ አግዲሞ ያያል እና ቤተሰቦቼ ማለት ነው ሁላችሁንም ወዳችኋለሁ፣ አከብሯችኋለሁ ሰላማችሁ ብዙ ትርፊ በልለይ በያላችሁበት የዓለም ዳርቻ ሁናቸ የምትከታተሉኝ ተመልካች፣ ዛሬ ብታ በጣም ነው አየሩ ደስ የሚለው፣ ንፋሱ ደስ የሚለው። ምክንያቱም ዝናብ ሊጥል ነው መሰለኝ ማለት ነው እና ንፋሱ ምናምን ነፋሻው። ሮምባን ከወጣ በኋላ በጣም ሞቀታል። በጣም የሚገርመችው ነገር ይሆን ሁለት ቀን በተለይ ይህ በጣም ሙቀት አለ ማለት ነው። እና ዝናብ ሊጥል ይመስለኛል፣ እየነፋፈሰ ነው። ዝናብ ከጣለ በ ቀጣይ ቪዲዮ እመጣላችኋለሁ ማለት ነው። በዝናብ እንገናኛለን ኢንሻአላህ። ዝናብ ከጣለ ካልጣለም እንግዲህ ኢንሻአላህ ነገ ማለት ነው። የነገ ሰው ይበለን። ነገ በሌላ አዲስ ዜናዎች መጣላችኋለሁ። የዛሬው ቪዲዮአችን ይህን ይመስላል። አላህ መልካም ሰሪዎች አድርገን በሚለው ነው ማለት ነው። ሁላችሁንም አወዳችኋለሁ፣ አከብራችኋለሁ። በያላችሁበት ቦታ አላህ ይጠብቃችሁ። ሰላም ለሀገራችን፣ ሰላም ለህዝብ